ቤት ማማር አቤት ውበት ውበቱን ደፍቶባቸው የለን። እንዲህ ሰላም ጤና ይስጥልኝ ውድ የተከበራችሁ ይቻላል ከታታች ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል የዛሬዋ ቀን አልመሽ ብላኝ ነው የመሸችው። ማለት ምንድን ነው እንደዚህ እምር ድምቅ ያደረጋቸው እኔ ረስቻለሁ። ቤተሰብ ማለት እኔ አልዋሻችሁም። ለመጀመሪያ ጊዜ ብሩኬና ሀይሚ ሲተዋወቁ እኔ አላቅም። እኔ የምዋሸው ነገር የለም። በእርግጥ የተዋወቁበት ብሩኬ እና ሀይሚ ሲተዋወቁ ለመጀመሪያ ጊዜ ነው እየተባለ ቪዲዮ ትክታክ ላይ ምናምን ሲፖሰት አይ ነበረ፣ ግን በዛ የዛን ሰዓት ቪዲዮን እኔ አላየሁኝም። ያላየሁትን አላየሁም ነው የምለው። ነገር ግን እውነት ለመናገር ያክል ዛሬ ሙሽሪት ሙሽራው እንኳን ለዚህ ቀን በሰላም አደረሳችሁ። ነገሩ ምን መሰላችሁ ጉዶቼ፣ ብሩኬና ሀይሚ ዛሬ እንደዚ ሙሽራ መስሎ የመጡበት ነገር ምንድን ነው ነገሩ ወደሚለው ስንሄድ እንግዲህ ብሩኬና ሀይሚዬ ከተዋወቁ አንድ አመት ሆኗቸዋል ማለት ነው። አቤት ውዶቼ፣ አመቱ እንዴት ነው የሚፈጥነው? እልም እልም እልም እኮ ነው የሚለው። ያው እኛም ስራ ላይ ነን፣ አናውቀውም፣ አናስታውሰውም እነሱን እያየን በፍቅር ጭልጥ ጭልጥ እያለን ብቻ ደስ ይላል። እንኳን ለዚህ ቀን በሰላም አደረሳችሁ። ቀጣይ አንድ አመት ሁለት አመት ሶስት አመት እያለን አብረን በፍቅር የምናረጅ አድርገን አይደለ የሚባለው ቤተሰብ እንደዛ መሰለኝ፣ የሚባለው ብቻ ደስ ይላል። ቤተሰብ አንድ አመትን ዝም ብሎ አይደለም ያሳለፉት እነዚህ ልጆች፣ ብዙ ወጣ ወረዶችን አሳልፈዋል። ያው ፕራንክ አለ እንደገና ደግሞ ከዛ መሀል ደግሞ የእነሱን አንድነት የማይፈልግ ሰው አለ። የእነሱን ጠብ፣ የእነሱን መለየት የሚፈልግ ሰው አለ። ብዙ አይነቱ ነገሮችን አሳልፈው ብዙ አይነት ወሬዎች አሉ። ያንን እንኳን ሳያዳምጡ ምንም ነገር ሳያግዳቸው እንደዚህ እጅ ለእጅ ተያይዘው በዛ ላይ ደግሞ እኔ በጣም በጣም ከብሩኬና ከሀይሚ የማደንቀው ነገር ቢኖር ለኦዲየንስ ያላቸው ክብር በጣም ይለያል ማለት ይሆናል ሌለ ኦዲየንስ እንዳይጨነቅ ብሎ የሚያደርጉት ነገር በጣም በጣም ከሚባለው በላይ ማለት ነው። አሁን ሚዲያ ላይ ወጥታችሁ አንዳንድ ቦታ ላይ ስናይ ሰው የሚያየው እዛ ጋር ሚዲያ ወጥቶ ተከታይ እንዳለው ብቻ ነው የሚያውቀው አንዳንድ ቦታ ላይ ማለት ነው። ነገር ግን ያ ተከታይ ምን ያክል ለእነሱ ቦታ እንዳለ፣ ምን ያክል እንደሚያዝን፣ ምን ያክል እንደሚራራ እንኳን የማይረዳ ሰው አለ። እነዚህ ልጆች ግን በጣም በጣም በጣም አዛኝ ናቸው ማለት ኦደንስን እንደራሳቸው አድርገው ነው የሚያዩት ማለት ነው። ይሄን ነገር ግን እኔ ለብሩኬና ለሀይሚ የምነግራቸው ነገር ቢኖር እንዳይቀር የሆነ ቀጣይነት እንዲኖረው አሌለ ማንም ሰው እንዳይቀይረው ይሄን። ልባችሁን በእርግጥ እናንተ በሰው አትመሩም። የሰው ወሬ አሰሙም የሰው ወሬም ብሰሙ ኖሮ የሰው እንትን ብሰሙ ኖሮ እውነት አንተና ብሩኬና ሀይሚ እንኳን እዚህ ደረጃ አደርሱም። ስለማሰሙም ራሳችሁን ስለምታዳምጡ ነው አይደል? በፍቅር እዚህ የደረሳችሁት እና ከዚህም በላይ ሳሰሙ እንደምትቀጥሉ ሙሉ ተስፋ አለኝ። እኔ በጣም ነው ደስ ያለኝ። እግዚአብሔር እኔ በቃ አልጠበኩኝም። በተለይ ደግሞ በቃ ሀይሚን ሰፕራይዝ ለማድረግ እንደዚህ ቤቱ አሸብርቆ ምናምን ነገር ዋው! ሀይሚዬ ንግስት እንዴት እንደምታበረሷ ራሱ የጎንደር ቀሚስ ሆና ለብሳ የእኔ ውድ እውነት ይገባሻል። ማለት ከዝም በላይ ይገባሻል። ያው እኔን ወርቅ የሆንኩ ልጃችሁን ዝም ብላችሁ ነው ወይ ሰጣችሁ ጥሎ ሳትጥሉ ምናምን አላለች፣ እንዲ ቤተሰብ ያው ብሩኬም ወርቅ የሆነ ስለሆነ ነው ዝም ብለን የሰጥንሽ ስላላችሁ እና ወርቅ ለሆነ ሰው ወርቅ ስለሚገባው መልሱ እንደዛ ይመስለኛል። ቤተሰብ እስኪ የራሳችሁን ደግሞ መልስ መልሱበት፣ እና ብሩኬም ወርቅ ነው፣ አንቺም ወርቅ ነሽ ማለት የሰውን ልጅ ውጫዊ መልኩን አትዩ፣ ውስጡን ተመልከቱ በቅድሚያ ማለት ነው። አብዛኛውን ቦታ ላይ መልካቸውን አሳምረው ሰውን ለመጉዳት ሰውን ለመጣል ነው የሚሮጡት ማለት ነው። እንደ መልካቸው ውስጣቸው ቢያምር የት በተደረሰ እና ብሩኬ ደግሞ ከውስጥም ከውጭም ሁሉን አሟልቶ የሰጠው ነው መልክም መልካምነትም ማለት ነው ይሄንን ግን ሀይሚ በአንቺ እንደ ተገላጭነት ቢደረግ ጥሩ ነው ውዶቼ እኔ የሆነ አፍራለሁ እፍር ነው የምለው ይሆናል። ሃይሚሽ የበላ እንደዚ ስገላልጥ ሳሞጋግስ ምናምን ነገር ቤተሰብ እኔ እውነት ለመናገር ያክል አደለም። እኔ እነ ጠንፌ እንኳን እንደዛ ፎቶ ለጥፈው ሲጨፍሩ የሆነ ነገር ሲያረጉ እናደዳለሁኝ። አደለም እኔ እንደዚ አይነት ከባባድ ቃላቶችን ምናምን ነገር ለማሞጋገሽ ማለት ነው። እና ሀይሚዬ፣ ይሄንን እንደዚህ ገለጣ ብታደርጊበት በጣም አሪፍ ነው ነገሩ። ትገልጭለታለሽ ባንልም ማለት ነው። ግን እንኳን ለዚህ ቀን በፍቅር አደረሳችሁ። ፍቅር ስለሆናችሁ ነው። ፍቅር የሆነ ኦዲየንስ እዚ ጋ ያላችሁ እናንተም መልካም ስለሆናችሁ መልካም አንደበስ ስላላችሁ መልካምን ነገር ስለምሰሩ ከውሸት የራቀ እውነታን ይዛችሁ ስለምትጓዙ ነው እዚ የደረሳችሁት ማለት ነው። እውነት ስላላችሁ ነው ለኦዲየንስ የምታዝኑት። እዛ ጋ ከካሜራ ጀርባ ብዙ ነገሮች እናሳልፋለን አለች ሀይምዬ። ወደ ኦዲየንስ ማናመጣቸው ብዙ ነገሮች አሉ። ይህንን ደግሞ ለኦዲየንስ ስለሚጨነቅ እዛ ጋ የሚያዝን ስላለ የሚታመም ስላለ በጣም ልክ ናት። እግዚአብሔርን በብሩኬን በሀይሚም በጣም የሚያዝኑ የሚታመሙ በጣም የሚጨነቁ አሉ። በጣም ማለት ነው። በጣም ከሚባለው በላይ ንጹህ ልብ ያላቸው አሉ። ያለማስመሰል ሙሻ። አንዳንድ ቦታ ላይ ፎቶ ተሸክመው ወዳጅ መሳይ ጥላት ሀይሚን በፌክ አካውንት እየቀያየሩ የእነሱን ፎቶ ተሸክመው የሚሳደቡ ነበሩ። የሆነ ታይም ላይ ፕራንክ ቪዲዮ ሲሰሩ እና እንደዛ አይነት ሳይሆን ትክክለኛ ንጹህ አንደበት ያላቸው ምርጥ ምርጥ ቤተሰብ አላቸው። ይሄ የታወቀ ነው እና ይሄንን ምርጥ ልባችሁን ደግሞ አይቀይረው ነው ማለት የምፈልገው እኔ እኔ በበኩሌ እና ቀሪው የፍቅር ዘመን ያደርግላችሁ። ቀጣይ አመት ደግሞ ከዝም በላይ ድምቅምቅ ድምቅ ብላችሁ እንደምታከብሩ ሁለተኛ አመታችሁን ሙሉ ተስፋ አለኝ። እንኳን ለአንደኛው አመት በሰላም አደረሳችሁ። የፍቅር ጉዞ ይሁንላችሁ። ቀጣይ አመታችሁ የፍቅር ብቻ ሳይሆን የስኬትም፣ ሃይሚዬ ያሰብሽው ተሳክቶልሽ፣ ትምህርትሽን ጨርሰሽ ይሆናልለ ህልምሽ ሁሉ አሳክተሽ የምታሳኪበት አመት ያደርግልሽ። እንደዛ ነገር ማለት ነው ውዶች። እኔ እንኳን እንደዚህ መመራረቅ ምናምን ነገር አልችልም እውነት እኔ እንጃ። የሆነ እስቲ እናንተ መራርቋት፣ እናንተ ጥሩ ጥሩ ነገር በሉላት። ጥሩ ነገር ተመኙላት። በእርግጥ ሁሌም እንደተመኛችሁላት ነው ያላችሁትኝ። ሀይሚዬ ደግሞ ያው ምርጥ እና ምርጥ የአንገት አበል ለብሩኬ ስጦታ አበርክታለት አለይ ማለት ነው። ሀይሚዬ ይገባዋል እና ምርጥ ጓደኛ ስለሆነ ምርጥ ሰው ስለሆነ ስለሚያስብ ስለሚያዝንልሽ። ሀይሚም አንቺም ምርጥና አስተዋይ አዛኝ ነሽ እና እኔ ለሁለታችሁም ባጭሩ ቃል ያጥረኛል። እኔ ማለት የምፈልገው ባጭሩ በፍቅር ኑሩልን። ጥላት ከመሀላችሁ ውልቅ ብሎ ይውጣ። በእናንተ መሀል ምንም ነገር አይግባ። ንፋስ ራሱ አይግባ። እኔን ነው ማለት የምፈልገው። ለማንኛውም የሳቅ ዘበን ያደርግላችሁ። ቀጣይ ዓመት የሳቅ የደስታ ዓመት ያደርግላችሁ ነው ማለት የምፈልገው። እመሩ የምታምሩበት። በቃ ቤተሰብ፣ እኔ አልችልም፣ አልችልም አልችልም መመረቅ። ይምር እና ያኔ ምንድነው ቃል ምንድን እያልሽ ነው? ምናምን ልትሉ ትችላላችሁ። ያው የሚችለውን ያክል እያልኩ ነው ትላላችሁ። ለማንኛውም እንግዲህ አሳብ፣ አስተያየት ካላችሁ በኮመንት አስቀምጡ። ይሄንን ነው ማለት ምፈልገው የኔ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ በያላችሁበት።